እንዴት ውላችኋል ክቡራን ተመልካቾቻችን፣ ከቀኑ ስድስት ሰዓት ሆኗል። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ከመላው ኢትዮጵያ ለሁለት ሰዓታት የሚያቆዩትን የተለያዩ ዘገባዎችን አካቶ አሁን ተጀምረዋል። የመጀመሪያው ምዕራፍ ከስድስት ሰዓት ጀምሮ ወደ እናንተ ይደርሳል። ዜና ኢትዮጵያን እየመራን ደግሞ ነፃነት ፍቅሩና መታሰቢያ ደረጄ አብረናችሁ ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛችኋለን። አስቀድመን አበይት ጉዳዮቻችንን ወደ እናንተ እናደረስ። በተለዋዋጩ የዓለም ፖለቲካና ኢኮኖሚያዊ ስርዓት ውስጥ አፍሪካ ራሷን ጠንካራ ለማድረግ በትብብር መስራት እንደሚጠበቅባት ተገለጸ። የተባበሩት መንግስታት ድርጅት ምስረታ 80ኛ ዓመት ክብረ በዓል ስነስርዓት በአዲስ አበባ እየተከናወነ ነው። ባለፈው በጀት አመት፣ በጤናው ዘርፍ በተሰሩ ሁሉን አቀፍ የጤና ስራዎች አበረታች ውጤቶች መመዝገባቸውን የጤና ሚኒስቴር አስታወቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የቻይናው መሪ ዢ ጂንፒንግ በደቡብ ኮሪያ ሊገናኙ ነው። እነዚህንና ሌሎች ሰፊ ጉዳዮችን እየዳሰስን ዛሬ ለዓርብ ላይ በዜና ኢትዮጵያ ቆይታችን ከእናንተ ጋር ጥሩ ጊዜን እናሳልፋለን። አብራችሁን ሁኑ። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን ባልደረቦቻችን እየተከታተሉ ይገኛሉ። ተጨማሪ መረጃዎችን በቆይታችን ያጋሩናል። ወደ ባህር ዳር እንሻገራለን። ራሄል ፍሬው በዛ ትገኛለች። 11ኛው የጣና ፎረም ጉባኤ ዛሬ ተጀምሯል። ምን መልክ አለው ስንል እንጠይቃታለን። ከሷ መረጃዎችን እንጋራለን። ወደ ወላይታ ሶዶ እንሻገራለን። ተመስገን ተስፋይን እናገኘዋለን። በዛ አካባቢ ስላለው የካዛ ምርት ደግሞ በቢዝነስ ዘገባችን መረጃዎችን ያጋራናል። በተጨማሪም ሳምሶን በላይ በቀጥታ መስመራችን ይገኛል። የተባበሩት መንግሥታት ድርጅት ምስረታ 80ኛ ዓመት በአዲስ አበባ እየተከናወነ ነው የሚገኘው እዚህ ላይ የተነሱ ሀሳቦችን የሚያጋራን ይሆናል ባየ ሙላት። በቢዝነስ ዘገባችን ደግሞ በተለይ የታዳሽ ኃይልን ለማስፋት እየተደረጉ ያሉ ስራዎችን ለማጠናከር የሚያስችል ስምምነት ተካሂዷል እና ይህንንም የሚያነሳልን ይሆናል ከዜና ኢትዮጵያ ጋር ስትቆዩ የቢዝነስና ስፖርት ዘገባዎችን በተመሳሳይ ትከታተላላችሁ። ሪሳል ኦፒዮ ለቢዝነስ ዘገባዎች፣ እንዲሁም ደግሞ ተመስገን አለባቸው ስፖርት ዘገባዎችን ይዘው እየጠበቋችሁ ነው። ጤና ይስጥልን ተመልካቾቻችን። የኢትዮጵያ የማድን ኮርፖሬሽን ሰንበርድ ባዮ ኢነርጂ አፍሪካ ከተባለ ኩባንያ ጋር ዝቅተኛ የካርበን ልቀት ያለውን ባዮፊል በኢትዮጵያ ለማምረት ከስምምነት ደርሷል። ይህን ጉዳይ በዜና ኢትዮጵያ ቀዳሚ እናደርገዋለን። እንዲሁም የዕለቱን የውጭ ምንዛሬ ተመንና ተያያዥ የግብይት መረጃዎችንም አካተናል። ከአፍታ በኋላ እንመለሳለን። በዜና ኢትዮጵያ ስፖርት ሰዓታችን ከሀገር ውስጥ በሁለተኛው ሳምንት የኢትዮጵያ ፕሪምየር ሊግ ትናንት በተደረጉ ጨዋታዎች ኢትዮጵያ ቡና ነገ ላይ አርሲን ሁለት ለአንድ አሸንፏል። እንዲሁ ድሬዳዋ ሀዋሳ ላይ በተከናወነ ጨዋታው ላይ ታዲቻን አንድ ለዜሮ በሆነ ውጤት በሁለተኛው ሳምንት አሸንፏል። ዛሬም የኢትዮጵያ ፕሪምየር ሊግ ቀጣይ ጨዋታዎች ዚ በአዲስ አበባና በሀዋሳ የሚከናወኑ ሲሆን ሰባት ሰዓት ላይ ባህር ዳር ከአርባ ምንጭ የሚያደርጉት ጨዋታ ይጠበቃል። ከባርማዶ በኢሮፓ ሊግ ኦሎምፒክ ሊዮን የፈረንሳዩ ክለብ ትናንት በተደረገ የሁለተኛ ዙር ጨዋታ ባዚልንረ ተከስቷል በሳምንት ተጠባቂ ጨዋታ በስፔን ላ ሊጋ ኤል ክላሲኮ እሁድ ሲደረግ ሪያል ማድሪድ ከባርሴሎና የሚያደርጉት ጨዋታ ደግሞ ትኩረት ይስቧል ሌሎች ስፖርታዊ ጉዳዮችን አካተን ካፍታ ቆይታ በኋላ እንመለሳለን ተመስገን አለባቸው ወደ ዜናዎቻችን እናልፋለን አስቀድመን ደግሞ በቀጥታ መስመሮቻችን ተገኝተው ተጨማሪ ሀሳቦችን ወደሚያነሱልን ጉዳዮቻችን ነው የምናልፈው አፍሪካ በተለዋዋጩ የዓለም ፖለቲካና ኢኮኖሚያዊ ስርዓት ጋር ጠንካራ እንድትጓዝ በትብብር መስራት እንደሚገባ ተገልጿል። በአህጉሪቱ የሰላምና ፀጥታ ጉዳዮች ላይ የሚመክረው 11ኛው የጣና ፎረም በባህር ዳር ከተማ መካሄድ ጀምሯል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታጋራን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች። ራሄል እንደምን ውለሻል? የጣና ፎረም በባህር ዳር ከተማ መካሄድ ጀምሯል። በተለይ የጣና ፎረም የመክፈቻ መርሐ ግብር እንዲሁም በመድረኩ የተላለፉ መልእክቶችን ብታጋሪን፣ ከዛ አልፎ ደግሞ የአፍሪካ ቀንድ ሰላም የመጀመሪያው አጀንዳ እንደመሆኑ በተሳታፊዎች የተነሱ ሀሳቦች ምን ምንድን ናቸው የሚለውንም መረጃዎች ብታጋሪን። አመሰግናለሁ ነጻነት። ጣና ፎረም 11ኛ ጉባኤውን በዚህ በ ጣና ሀይቅ መገኛ ባህር ዳር እያከናወነ ነው የሚገኘው በተለይም ደግሞ ከምስረታው ጀምሮ በዚህ ስፍራ ሲካሄድ የቆየ ፎረም እንደመሆኑ ለዚህ አካባቢ ትልቅ እድል ይዞ ሲመጣ የቆየ ነው በዛሬው በመክፈቻ ስነ ስርአቱም በርከት ያሉ ዲፕሎማቶች የውጭ ጉዳይ ተቋማት የአፍሪካ የተለያዩ ሀገራት ውጭ ጉዳይ ተቋማት የስራ ሀላፊዎች የተገኙበት እንዲሁም ደግሞ አለም አቀፍ ተጋባዥ እንግዶች ጭምር የተገኙበት አለም አቀፍ በሀገሪቱ የሚገኙ ሚዲያዎች የተገኙበት ፎረም ነው። እንግዲህ በዚህ ርዕሰ መስተዳድር አረጋ ከበደ የእንኳን ደህና መጣችሁ ንግግር አድርገዋል። በተለይም ደግሞ ጣና ፎረም አፍሪካውያን የሰላምና የጸጥታ ጉዳዮቻቸውን የሚመክሩበት በዚሁ በጣና ዳርቻ ላይ የተመሰረተ ስለመሆኑ አንስተዋል። ጣና ለአባይ መነሻ እንዲሁም ደግሞ ሰፊ የሆነ የባህልና የታሪክ መገኛ በመሆኑ ለዚህ ለታላቁ ጉባኤ የሚመጥን ስፍራ ስለመሆኑ ነው ያነሱት። ስለሆነም እንግዶች በቆይታቸው ብዙ የሚመለከቷቸው ነገሮች እንዳሉ በማንሳት እንኳን ደህና መጣችሁ ብለዋል። ከዚህም ባለፈ ኢትዮጵያ በትኩረት የምትመራበት መርህ፣ አፍሪካውያን የራሳቸውን ችግሮች በራሳቸው አቅም እንዲሁም ደግሞ ባቋቋሟቸው ተቋማት መሪነት ሊያከናውኑ ይገባል የሚል መርህን ስትከተል የቆየች በመሆኑ ይህ ፎረም ዚህ ስፍራ መካሄዱ እንዳዘጋጅ ሀገር ትልቅ ትርጉም ያለው መሆኑና ያነሱት። ባለፉት ዓመታት በተለይ በታላቁ ህዳሴ ግድብ ላይ ሲነሱ ከነበሩ ችግሮች ተነስታ ኢትዮጵያ በራሷ የአፍሪካውያን ተቋማት በኩል ሊፈቱ የሚገቡ ችግሮች ስትል የፈታቻቸው ብሎም ደግሞ ታላቁ ህዳሴ ግድብን እስከ ማስመረቅ የደረሰችበት ሂደት የኢትዮጵያውያን ችግር የመፍታት አቅም በአፍሪካውያን ያላቸውን በወንድሞቻቸው ያላቸውን መተማመን የሚያሳይ ነው ብለዋል። ስለሆነም ይህ መርህ ለሁሉም አህጉሪቱ ሀገራት መሆን እንዳለበት ነው ያነሱት። ከዚህም ባለፈ አፍሪካ በተለዋዋጩ የአለም የፖለቲካ ኢኮኖሚያዊ ስርዓት ውስጥ በርከት ያለ ተጽዕኖች የሚደርሱባት በቀጥታም ሆነ በተዘዋዋሪ ተጽዕኖች የሚደርሱባት በመሆኑ ይህንን መቋቋም የሚያስችል ትብብር አፍሪካውያን ሊያደርጉ ይገባል የሚል ንግግር ነው ያደረጉት። እንግዲህ ቀደም ብለሽ እንዳነሳሹ ነፃነት የመጀመሪያው መድረክ ደግሞ የአፍሪካ ቀንድ ሀገራት የሰላምና የፀጥታ ጉዳይ ላይ ነው የነበረው። በዚህም መድረኩ እጅግ ነፃ የሆነ በርከት ያሉ ሀሳቦች የተነሱበት ነበር። በተለይ የአፍሪካ ቀንድ ችግሮች ከዓለም የተለዋጭ ሁኔታ አንጻር በሚቃኝ ጊዜ ሽብርተኝነት፣ እንዲሁም ደግሞ በዓለም የአየር ንብረት ለውጥ ምክንያት የምግብ ዋስትና የውሃ የንጹህ መጠጥ ውሃ ት የአፍሪካውያን ወጣቶች የኢኮኖሚ ጥያቄዎች በስፋት የተንሸራሸሩበት ነበረ። በዚህ ተጽዕኖ ውስጥ ያለ የሰላም ተግዳሮቶች ተብለው ደግሞ የተነሱትን ተግዳሮቶች ለመመከት የሚያስችሉ የመፍትሄ ሀሳቦችም ቀርቦበታል። የመጀመሪያው አፍሪካውያን ሀገራት የውስጥ ችግሮቻቸውን መፍታት የሚያስችል ባህላዊ እውቀቶቻቸውን ሊጠቀሙ እንደሚገባ፣ እንዲሁም ደግሞ ሀገራዊ አንድነታቸውን ሊያጠናክሩ እንደሚገባና የተነሳው። ከዚህም ባለፈ የአፍሪካውያን የራሳቸውን ተቋማት ለአብነትም እንደ አፍሪካ ህብረት እንደ ጋ ዓይነት ተቋማትን አቅም በማጠናከር እነዚህ ተቋማት የየሀገራቱ የውስጥ ችግሮች እንዲሁም ደግሞ አጎራባች በሆኑ ጉዳዮች ዙሪያ የሰላም የደህንነት ጉዳይ ላይ አቅም ኖሯቸው የመፍትሄ አካል እንዲሆኑ በሚያመች መልኩ ማጠናከር እንደሚገባ ነው የተነሳው። ከዚህም ባለፈ እንግዲህ በርከት ያሉ ሀሳቦች እየተነሱ ነው። በተለይ ደግሞ ይህ ተለዋጩ የዓለም ሁኔታ ምን ያህል አፍሪካ ቀንድን ተጽዕኖ ያደርግበታል የሚለው ከሽብርተኝነትና ከሌሎች በርከት ያሉ የባህር ውንብድናን ጨምሮ ያሉ የሰላም ጠንቅ የሆኑ ጉዳዮች እየተነሱ ነው የሚገኙት። ከነ መፍትሄዎቻቸውም በዚህ መድረክ የሚመላከትበት ነው ማለት ነው። ከሰዓት በኋላም ሌሎች በርከት ያሉ ጉዳዮች በዚህ ፎረም ይከናወናሉ። እንግዲህ አሁንም ውይይት ላይ ነው ያሉትና የሚመለከቱ ሀሳቦችን ከሌሎች አጀንዳዎች ጋር ይዘን የምንመለስ ነው የሚሆነው። በአጠቃላይ መክፈቻ ስነ ስርዓት ነው የተላለፉ መልእክቶች ይህንን ነው የሚመስሉት። ራይል ፍሬው ከባህር ዳላ ደረሽ መረጃ እናመሰግናለን። ቀጥለናል የተባበሩት መንግስታት ድርጅት ምስረታ ሰማንያኛ ዓመት ክብረ በዓል ስነ ስርዓት በአዲስ አበባ እየተከናወነ ነው ክብረ በዓሉን አስመልክቶ የውይይት መድረክ እየተካሄደም ይገኛል በዚህም ኢትዮጵያ ከድርጅቱ ምስረታ ጀምሮ ያላት አስተዋጽኦ ከፍተኛ ስለመሆኑ ተነስቷል። ይህንኑ መድረክ እየተከታተለ የሚገኘው ባልደረባችን ሳምሶን በላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሳምሶን እንዴቱ ለሀል የነበረው ክብረ በዓል ምን ይመስል ነበረ? በተለይ ደግሞ በስነ ስርአቱ ላይ ኢትዮጵያ ለተባበሩት መንግስታት ድርጅት ያበረከተችው አስተዋጽኦ በምን መልኩ ነው የቀረበው? እሺ፣ እጅግ አድርጌ አመሰግናለሁ። ነጺ እንግዲህ በዛሬው እለት ቀደም ሲል አንቺ በዚሁ በኢሴ አዳራሽ እንግዲህ ሰማንያኛው የተባበሩት መንግስታት ድርጅት የምስረታ በዓል እየተከናወነ ነው የሚገኘው። እንግዲህ በዚህ ምስረታ በዓል ላይ የባንዲራ የህብረ ድርጅቱን የባንዲራ መስቀል ስነስርዓት እንደዚሁም ደግሞ የውይይት መድረኮች እየተከናወኑ ነው የሚገኙት። እንግዲህ በዚህ መድረክ ላይ ኢትዮጵያ በጉልህ ንቁ ተሳትፎ እያደረገች መሆኗ በስፋት በተደጋጋሚ እየተነሳ ነው የሚገኘው። እንግዲህ ህብረቱ በ1942 በ26 ሀገራት እንግዲህ መመስረት የቻለ ነው። እንደ አውሮፓውያን አቆጣጠር ጃንዋሪ 1 ማለት ነው። ከዛ በኋላ ቻርተሩን በማርቀቅ እንግዲህ በ1945 ዓመተ ምህረት ኤፕሪል 24 ላይ እንግዲህ በአጠቃላይ ወደ ስራ 26 ሀገራትን ይዞ ገብቷል። እንግዲህ እነዚህን ሀገራት ወደ ስራ ይዞ ከገባ በኋላ በርካታ ስራዎች ተሰርተዋል። በዋነኝነትም ድርጅቱ የተቋቋመበት ዓላማ፣ በዓለም አቀፍ ደረጃ ሰላምን ለማስፈን የመጀመሪያውና ሁለተኛ የዓለም ጦርነት ከተከናወነ በኋላ በመሆኑ በሀገር አቀፍ ደረጃ ሰላምን ለማስፈን እንደዚሁም ደግሞ ከ ጾታ እኩልነት አንጻር የሚደረጉ ነገሮችንም ለመዋጋት አልፎ ተርፎም ደግሞ በማህበራዊ መስተጋብር ግንኙነቶች ላይ የሚኖሩ ከሀገር ሀገር የሚኖሩ ግንኙነቶች የተሳለጠ እንዲሆኑ በማድረግ ረገድ ዓላማ ይዞ የተነሳ ተቋም ነው። እንግዲህ በዚህ መድረክ ላይም ኢትዮጵያ በዚህ ረገድ እያበረከተች ያለችው አስተዋጽኦ ከፍተኛ መሆኑ ተገልጿል። እንደ ማጣቀሻ ለምሳሌ ሰላምን ከማስከበር አንጻር ኢትዮጵያ በተለያዩ ጊዜያት የሰላም አስከባሪ ኃይላትን ለድርጅቱ ወይም ለተባበሩት መንግስታት ድርጅት አባል ሀገራት በማስተላለፍና ሀገራቸውን በሰላማዊ በሆነ ሁኔታ መንግስቶቻቸው ቆይታ እንዲያደርጉ በማድረግ ሕዝቦቻቸውን በተመቻቸ የኑሮ ሁኔታ ላይ እንዲቆዩ በማድረግ ረገድ እንግዲህ ሰፊ ስራ እየሰራች መሆኑ ተገልጿል። ከዛ ባለፈም በእድገት ረገድም በድርጅቱ ኤስዲጂ የሚባለው ወይም ሰስተነብል ዴቨሎፕመንት ጎልስ የዘላቂ የልማት ግቦች የሚባለው ማለት ነው። እሱንም በስፋት ከመተግበርና ወደ ውጤት ከማቅረብ አንጻር ከሌሎች የአፍሪካ ሀገራት በላቀ ሁኔታ ደረጃ ላይ የምትገኝ መሆኗ ተገልጸዋል። ከዛ ባለፈም እንግዲህ ድርጅቱ አንድም የአየር ንብረትን በመጠበቅ ረገድ ሰፊ ስራዎች እየሰራ ይገኛል። በዚህ ረገድም ኢትዮጵያ በጣም በአጭር ጊዜያት አካባቢን ከመጠበቅ አንጻር ከ40 ቢሊዮን በላይ ችግኞችን በመትከል ለሌሎችም አገራት ጭምር ምሳሌ በመሆን ረገድ ከፍተኛ ስራዎች እንደሰራች ተገልጿል። ከዚህ ባለፈም ደግሞ ሴቶችን የሴቶችን እኩልነት በማስጠበቅ ረገድ ሴቶችን ወደ ፖለቲካ እንቅስቃሴና ወደ መሪነት እንዲመጡ በማድረግ ረገድ በጣም በከፍተኛ ፐርሰንት ከቅርብ ዓመታት ወዲህ ወዲህ ሰፊ ስራዎች እየሰራች እንደሆነ፣ ይህም ደግሞ ውጤቱ በግልጽ እየታየ መሆኑን ተገልጿል። ከዛ ባለፈም እንግዲህ በአሁኑ ስርዓትም አሁን ባለው ኢትዮጵያ የመንግስት ስርዓት ላይ ከህብረቱ ጋር ከድርጅቱ ጋር በከፍተኛ ሁኔታ በቅርበት በመስራትም እንዲሁ በቀጣይም ኢትዮጵያንም ጨምሮ ሌሎች ዓለም ሀገራትም ላይ ለውጥ ሊያመጣ በሚችል ደረጃ እንቅስቃሴዎች እያደረገች እንዳለች ነው እንግዲህ በዚህ መድረክ ላይ እየተመሰከረው። የውይይት መድረኩ አሁንም እንደቀጠለ ነው። ተጨማሪ መረጃዎችን ደግሞ በቀጣዩ የዜና ሰዓት ወጃችን ይዘን የምንመለስ ይሆናል። ነጽ ሳምሶን፣ ስለ መረጃዎቹ እናመሰግናለን። መልካም ቀን ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። አሁን ደግሞ በዝርዝር ወደምንመለከታቸው መለከታቸው ዜናዎቻችን እናልፋለን። ሀገር ትውልድ በሚከፍለው መስዋዕትነት ነው የሚገነባው። የሲንጋፖር ቻይና፣ ደቡብ ኮሪያና የመሳሰሉት ሀገራት ደግሞ ለዚህ ታሪክ ግልጽ ማሳያ ናቸው። በዚህ ጉዳይ ላይ ሀብታሙ ተክለስላሴ ተከታዩን ዘገባ አዘጋጅቷል። ሀገራት በቴክኖሎጂ ዓለምን ሲያስደምሙ በገነቡት አያልነት እንኳን ተናግረው ሳይናገሩ ሲደመጡ ከዳቦ አልፈው ለመጽዋችነት ከምድር አልፈው በህዋው እንዳሻቸው ሲሆኑበት በወታደራዊ ኢኮኖሚያዊ ፈርጣማ ጉልበታቸው የደቀቀውን ሲያንበረክኩ በእድገት ማማ ላይ ወጥተው ተመጽዋቶቹን ቁልቁል ሲመለከቱ፣ ቀደምት ነን፣ ስልጣኔያችን የላቀ ነው፣ ቢከተሉን እንጂ እንቀድማቸው ነበር ለምንልኛ በእርግጥም ይህ የመርዶ ያህል ነው። ኢትዮጵያውያንን እንጠይቃለን። የመደመር መንግስት እንደሚል ከዓለም ጋር የተላለፍን ሌሎች ሀገራት የትኛውን መንገድ አለፉ? አብነት የሆነ መሻገር ከወደ ሩቅ ምስራቅ የቻይናን እናስቀድም። ቻይናውያን በዓለም መድረክ ላይ አብሶም በምዕራባውያን አልተደመጡም። ባለመደመጣቸው በጣም ከፍተኛ የሆነ ቁጭት ውስጥ ገቡ። በሀገር ደረጃ ያንን ካመጣ ነው ቻይናውያን በቁጭት ነው ያደጉት። ወደ ኋላ ላለ ማለት ማለት ነው በዓለም ፊት ላለመናቅ ያሉ ሰዎች አሜሪካን ሀገር ድረስ እንግሊዝ ሀገር ድረስ ልጆቻቸውን ስኮላርሽፕ ሰልፍ ስፖንሰር አድርገው ያስተምሯቸዋል። ኢኮኖሚክ አቅማቸው በጣም ከፍ ብለዋል። ነገር ግን የእነሱ አባቶች ፋብሪካ ውስጥ 18 ሰዓት ይሰሩ ነበር። ምስለንም በጣም ጉድጓድ ውስጥ ገብተው ብዙ ነገር ይቆፍሩ ነበር። ለቻይናውያን እንቀድም ነበር ማለት አልበቃም። የአባት እናቶች ታሪክ የዛሬ እንጀራቸው አልሆነም። መጨከን የልጆቻቸውን ነገ እያሰቡ አንጀታቸውን አስረው ወገባቸውን ጠበቅ አድርገው ችግር ሳይበግራቸው ፈተና ሳያቆማቸው መትጋት ነበረባቸው። ውጤቱ የፈነጠቀችዋን ልዕለ ኃያል የዛሬዋን ቻይና ወለደ። ከዚያው ከሩቅ ምስራቅ ሌላ ምሳሌ የደቡብ ኮሪያ ህዝቦች ከራሳቸው ቁምሳታቸው የወርቅ

ቡድርን ሙሉ በሙሉ መልሶ ይሆናል። ደቡብ ኮሪያውያን በችግር ከተቀበለቻቸው እናት መሬት መከራና ስቃይ በላይ እንደ አሁኑ የተንደላቀቀችዋን ኮሪያ አሻግረው ማማተር ነበረባቸው። ምክንያት ለትውልድ ሲባል ችግርና ሰቆቃን ተጋፍጠው መሻገር፣ መስፈንጠር ነበረባቸው። ወጠኑ፣ አለሙ፣ አፈር ሳይጠየፉ፣ ምቾት ሳይታያቸው፣ ጊዜ ሳይወስናቸው በጊዜ ላይ ወሰኑ። ደቡብ ኮሪያ ከከፋው የጨለማ ዘመን ተሻግራ ድንቅ ሀገር ወደ አሰኛት ክብርና ልዕልና ተሸጋገረች። አሁን ጥያቄው ሀገራቱ ምን ሰርተው ምን ፈጽመው ለዚህ በቁ የሚል ነው። መልሱ ግልጽ ነው። ሁሉም እንደሚስማማው በትውልድ ጅረት መጥቶ ከሚሄድ ክቡር ፍጥረት ለእኔ ባይሆን ለልጆቼ፣ ለዛሬዋ ባይሆን ለነገዋ ያለ የጨከነ መሥዋዕትነት፣ ለመክፈል የቆረጠ እንቁ ትውልድ መኖሩ ነው። ይህ ለኢትዮጵያችን አይሰራም ሞይ በእርግጥም ነገን ያስቀደመ ለችግርና መከራ ጀ የማይሰጥ ከታሪክ ተናጋሪነት ይልቅ ታሪክ ሰሪነት ትልሙ የሆነ ትውልድ እስካለ የማይቻል አይደለም። ዋጋ ለትውልድ ይሄም ትውልድ ዋጋ መክፈል አለበት። ዋጋ ምንከፍለው በተሰማራንበት ዘርፍ የሚሰጠንን አሳይመንት ታክቶ በመስራት ነው ነው አምሽተ መስራት ካለብን አምሽተ ሰርተህ፣ ሩቅ ርቀት የሚወስድም ከሆነ ከዘራይዘህም ራይዘህም ሶስት ሰዓት ተንቀሳቅሰህ ባለህበት ዘርፍ ሁሉ ስራህን በአግባቡ በመስራት በመመሳሰል ሳይሆን ራስህን ሆነ የተሰጠህን ኃላፍነት ትርጉም ባለው መልኩ በማድረግ ነው ለትውልድ ቀበርክቶ ማድረግ የሚቻለውና ዛሬም መስዋዕት አድርገህ ነገን የተሻለ ጊዜ ታደርገዋለህ ማለት ነው። በእርግጥም ኢትዮጵያ በቀቢፀ ተስፋ የምትማስን ሀገር አይደለችም። የተጋረጠባት የፈተና ሰንኮፍ በቁርጠኝነት ከተገለለ ወደ ቀደመ ኃያልነቷ የመመንጠቋ ነገር አይቀሬ ነው። ህዳሴና ሽሞንሙኖ የሰሩ እጆች፣ አሻጋሪ ትልም ብሩህ የነገ ውጥን ያላቸው ባለራእይ መሪዎች፣ የተስፋዋን ምድር ተስፋ ያገዘፉ የማንሰራራት ፕሮጀክቶች በድቅድቁ ጨለማ ጭላንጭል እያሳዩ ብርሃኑን አይቀሬ ማድረጋቸውን አይተናል። ረሃብ፣ ችግርና ቸነፈር ለልጆቼ የማላወርሰው ከአለት የከበደኝ ዕዳ ነው። እሱን ጥዬ ሰርጓን ኢትዮጵያ ሰራበታለሁ ያለ ተመጽዋችነቷ ለስልጣኔዋ ቀንዲል ኢትዮጵያ ከቶም አይመጥናትም ብሎ የተብሰለሰለ መቶ ሄደ መባልን ያልመረጠ ትውልድ ይህንን ማድረግ አይሳነውም። ምክንያት እስከተጨከነ ሁሉም ያልፋል። በየትኛውም ሀገር ፈተና አለ፣ ውድቀትም አለ፣ መከፋፈር አለ። በዚህ ሰዓት ክቡር ጠቅላይ ሚኒስትራችን መሪያችንን በሙሉ ልባችን እየተከተልን አንዳንድ ኪሳራ ፈተና ቢያጋጥመንም በዚህ መንፈስ የምንጋፈት ከሆነ ማንኛው ፈተና ልናለፍ እንችላለን። ከቻይና እስከ ደቡብ ኮሪያ ከሲንጋፖር እስከ ጀርመን የሁሉም የዛሬ እውነት ትላንትን እንድንገልጥ ያስገድደናል። ፊት ለፊት የምናገኘው ደግሞ ዋጋ የከፈለ በቁጭ ትዳን ያላወረሰ ትውልድ። ኢትዮጵያውያን ተደምረው ጸንተው ከቆሙ ስለ ትውልድ ከተጉ የኢትዮጵያችንም ብልጽግና ቅርብ ነው። ይህንኑ ጉዳይ የአዲስ ቀን የሀገር ጉዳይ አድርገን ሰፊ ሀሳቦችን ማንስተንበት ነበር። ታዲያ እንደ ሀገር ለማደግ ሀገር ውስጥም ሆነ በውጭ ያለብንን ጫና ተቋቁመን ያለንን ሀብት መጠቀም ስንችል ስለመሆኑ የአዲስ ቀን የሀገር ጉዳይ አጀንዳ እንግዳ የነበሩት የድላ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ዳዊት መዝገበ ገልጸዋል። በሀገር ውስጥ ባለው የፖለቲካዎች ብቻ ሳይሆን ምዕራባውያን፣ ሌሎቹም ሀገራት እንዳናድግ ያላቸው ፍላጎት ነው። ያንን ደግሞ ለመስበር ችለናል። ለምሳሌ ግብጾችን መውሰድ ይቻላል። አባይ አይገነባም፣ አባይ የሚገነባው እኛ ጠፍተን እኛ ሞተን ነው ቢሉም ዛሬ እነሱም ሳይሞቱ ሳይጠፉ እኛ አባይን ገንብተን አባይ ለእኛ ብቻ ሳይሆን ለእነሱም በሚጠቅማቸው መልኩ የተጠቀምንበት። ስለዚህ ሌሎችንም ሀብቶቻችንን ቅድም የተነሳው የተፈጥሮ ጋዝን ቢሆን አገሪቷ ያላትን የተለያዩ ሀብቶች ለምሳሌ በትምህርት አስደግፉ ተማሪው ሀገሬው እንዲያቅ በማድረግ ለምሳሌ ሂስትሪ እንድ ሀሪቴጅ ማኔጅመንት የሚባል ኮርስ አለ። እነዚህ ኮርሶች ምንድን ናቸው፣ በምን ይጠቅማል፣ ስንት ልንጠቀምባቸው የምንችላቸው እሴቶች አሉ የሚሉትም ማየት ያስፈልጋል። ስለዚህ ቀላል ነገር አለም ቁጭት ፖዚቲቭሊ ከተጠቀምንበት ከዚህም የተሻለ ሊያነሳሳን ሊያስኬድን ይችላል ማለት ነው። ከዚሁ ሀሳብ ሳንወጣ የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድርም ያሉ ግጭቶችን በማርገብ ጠንክሮ ለሀገር ብልጽግና መስራት ላይ እንደ ህዝብ ማተኮር ይገባል የሚል ሀሳብ አንስተዋል። ኢትዮጵያውያን አገራችንን ለማሳደግ በእያንዳንዱ የስራ መስክ ውስጥ ያሉ ዜጎች በስራ ገበታቸው ላይ የሚያሳዩት ትጋት ወሳኝነት አለው። ለልማት ሊውል የሚገባን ኃይል በስምምነት ወደ ልማት ማዋል እና አገር ለማሳደግ በሚችል ኢነርጂ ዙሪያ መሰባሰብ ወሳኝ ነው የሚሆነው። እነዚህን ማድረግ ከቻልን ነው ትናንት የተከፈለልን የደም መስዋዕትነት በላብ መስዋዕትነት ተተክቶ አገራችን ዛሬ ካለችበት ከፍ ወዳለ ደረጃ ደርሳ የእድገት ምሳሌ መሆን እንድትችል የሚያደርጋትን ነገሮች ማስመዝገብ የምንችለው ይሄን ማድረግ ስንችል ነው። በሌላ ዜናችን ባለፈው 2017 በጀት ዓመት በጤናው ዘርፍ በተሰሩ ሁሉን አቀፍ የጤና ስራዎች አበረታች ውጤቶች መመዝገባቸውን የጤና ሚኒስትሯ መቅደስ ዳባ ገለጹ። ዘላቂ ኢንቨስትመንትና ኢኖቬሽን ለጠንካራ የጤና ስርዓት በሚል መሪ ሀሳብ ሀያሰባተኛው የጤናው ዘርፍ አመታዊ ጉባኤ በጅማ ከተማ በመካሄድ ላይ ይገኛል። በዚህ ጉዳይ ላይ ሂሩት እምቢያለ ተጨማሪ ዘገባ አዘጋጅታለች። ሀያሰባተኛው የጤናው ዘርፍ አመታዊ ጉባኤ ዘላቂ ኢንቨስትመንት ለጠንካራ የጤና ስርዓት በሚል መሪ ሀሳብ በጅማ እየተካሄደ ነው። በጤናው ዘርፍ በባለፈው 2017 በጀት ዓመት በተከናወኑ ሁሉን አቀፍ የጤና ስራዎች አበረታች የሆኑ ውጤቶች መመዝገባቸውን በጉባኤው መክፈቻ ንግግር ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ አስታውቀዋል። ያለፈው የ2017 የበጀት ዓመት የጤናው ዘርፍ የልማት ኢንቨስትመንት እቅድ ሁለተኛው ዓመት የትግበራ ዓመታችን ሲሆን በበጀት ዓመቱ ሁሉን አቀፍ የጤና ሽፋን ለማፋጠን በጤናው ዘርፍ የታቀዱ ግቦቻችንን ለማሳካት በዛውም መሰረት የጣላቸውን ወሳኝ ስራዎች መስራታችንን ይህም አበረታች ውጤቶች ያስገኘበት አመት መሆኑን ማብሰር መናገር ማመላከት እወዳለሁ ባለፈው በጀት ዓመት ስኬት ከተመዘገበባቸው ውስጥ የእናቶችና ጨቅላ ህጻናት ጤና መጠበቅ ተላላፊ በሽታዎችን መከላከልና የመድኃኒት አቅርቦ ተጠቃሽ ናቸውም ብለዋል ሚኒስተሯ የእናቶችና የህፃናት ጤና በየጊዜው እየተሻሻለ የመጣ እንደሆነ በአሁኑ ጊዜ የእናቶች ሞት ምጣኔያችን በ2016 ከነበረው የኢትዮጵያ ዲሞግራፊክ ሄል ሰርቬይ የጤና ምጣኔያችን ጋር ስናስተሳስረው ብቻ ሳይሆን በተከታታይ ከተቀመጡ አመላካች ውጤቶች ጋር ስናይ እጅግ ከፍተኛ ለውጥ የታየበት አመት ነው። የወባ ክትባትም ለመጀመሪያ ጊዜ በሀገራችን ውስጥ ያስጀመርንበት አዳዲስ የክትባት አይነቶችንም በመለየት ለህብረተሰባችን ለማቅረብ ጥረቶች ያደረግንበት የማስጀመሪያ ቅድመ ዝግጅቶቻችንንም ያጠናቀርንበትና የምንገባበት አመት ነው። በበጀት አመቱም የኢትዮጵያ መድኃኒት ቁጥጥርና የዓለም አቀፍ የዓለም ጤና ድርጅት የብቃት ደረጃ ማቹሪቲ ሌቭል ስሪ ያገኘንበት አመት ስለሆነ በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። በዘንድሮ በጀት ዓመትም ባለፉት ዓመታት የተገኙ ውጤቶችን በማስቀጠል እና እየተስተዋሉ የሚገኙ ጉድለቶችን ለማስተካከል ትኩረት ተደርጎ እንደሚሰራ የተናገሩት ሚኒስትሯ ለዚህም የጋራ እርብርብ እንደሚያስፈልግ አሳስበዋል። የጤናው ዘርፍ ከፍተኛ የሆነ የፋይናንስ አቅም የሚጠይቅ በመሆኑ የዜጎችን ፍላጎት ለማሟላት ባለሀብቶችና ኢንቨስተሮች በዘርፉ ያላቸውን ተሳትፎ ሊያጠናክሩ እንደሚገባም የኦሮሚያ ክልል ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነም ጥሪ አቅርበዋል። የጤና አገልግሎት ከፍተኛ ወጪ የሚጠይቅና እለት እለት ግብዓት የሚያስፈልገው ስለሆነ የማህበረሰባችንን ፍላጎት ለማሟላት የግል ተቋማት ባለሀብቶችና ኢንቨስተሮች በጤናው ዘርፍ ያላቸውን ተሳትፎ ማጠናከር ይገባቸዋል። ተጨማሪ የጤና ተቋማትን መገንባት የመድኃኒትና የሕክምና መገልገያ እቃዎችን በሀገር ውስጥ በማምረት የማህበረሰባችንን ጤና ለማሻሻል የዜግነት ግዴታችንን መወጣት ይኖርብናል። በዓመታዊ ጉባኤው ከፍተኛ የመንግስት አካላት፣ የየክልሉ ጤና ቢሮ ኃላፊዎችና አጋር ድርጅቶች እየተሳተፉ ይገኛሉ። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ወደ ውጭ ያጫጭር ዘገባዎቻችን ደግሞ እናልፋለን። አሜሪካና ቻይና በደቡብ ኮሪያ ሊገናኙ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የቻይናው መሪ ሺ ጂንፒንግ በደቡብ ኮሪያ ተገናኝተው ይመክራሉ ተብሏል። የመሪዎቹ ውይይት በሚቀጥለው ሳምንት ከሚካሄደው የእስያ የኢኮኖሚ ጉባኤ ጎን ለጎን እንደሚካሄድም የዋይት ሀውስ ቃል አቀባይ ካሮላይን ሌቬት አስታውቀዋል። የፈረንጆቹ ጥቅምት ሰላሳም ውይይቱ የሚካሄድበት ቀን እንደሆነ አልጀዚራ በዘገባው ላይ አመላክቷል። ይህንን ተከትሎ ዶናልድ ትራምፕ በሰጡት አስተያየት በሁለቱ ሀገራት መካከል ለወራት ስለዘለቀው የንግድ ውጥረት እንነጋገራለን ብለዋል። በውይይቱ የቻይና ድርጅቶች ከሩሲያ ወዳጅ እንዳይገዙ ለማድረግ እንደሚጥሩም ዶናልድ ትራምፕ ገልጸዋል። አሜሪካ በቻይና ምርቶች ላይ 30 በመቶ ቀረጥ መጣሏ በሀገራቱ መካከል ያለውን የንግድ ልውውጥ ውጥረት ውስጥ ከቶት ስለመቆየቱም ይነገራል። በሌላ የውጭ ዜናችን ደግሞ በእስራኤልና ሀማስ የተደረሰው የተኩስ አቁም ስምምነት የመጀመሪያው ምዕራፍ ጦርነቱን ማስቆም ቢቻልም የጋዛ ሰብአዊ ቀውስ እየተባባሰ መሄዱ ተገልጿል። እስራኤል በቂ ሰብአዊ እርዳታዎች ወደ ጋዛ እንዳይገባ ገድባለች የተባለ ሲሆን የፍልስጤን ቤተሰቦች በቂ መጠለያ፣ ምግብና ውሃ ለማግኘት እየታገሉ ስለመሆናቸውም ተነግሯል። የዓለም ጤና ድርጅት እንዳስታወቀው ከሆነ 15ሺህ ፍልስጤማውያን በከፍተኛ ሁኔታ ሕክምና እንደሚያስፈልጋቸውም ጠቁሟል። የጋዛ ሰርጥ ሰሜናዊ ክፍል ላለፉት አስር ቀናት ምንም አይነት የእርዳታ መኪናዎች አለመታየታቸውም ነው የተነገረው ለተኩስ አቁም ስምምነቱ ከፍተኛ ሚና የተጫወተችው አሜሪካ በበኩሏ የሰብአዊ ቀውስ ጉዳይ ቅድሚያ የሚሰጠው መሆኑን በመጥቀስ ብዙ የሚቀሩ ስራዎች እንዳሉም አስገንዝባለች። የዜና ኢትዮጵያ ቆይታችን አሁንም እንደቀጠለ ነው። ቀጣይ ደቂቃዎችን ደግሞ የቢዝነስ ና ስፖርት ዘገባዎች ይረከባሉ። ከእኛ ጋር ካፍታ በኋላ ዳግም እንገናኛለን።